ሰላም ሰላም፣ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። በእያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛለኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሸር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ። ነባር ቤተሰቦቻችን ደግሞ ላይክ እና ሸር እያደረጋችሁ አማርኛ ማንበብና መጻፍ ለተቸገሩት ወንድሞቻችን ሁሉ አዳርሱልኝ። ከዚህ በተጨማሪ ደግሞ በውስጥ መስመር መማር ለምትፈልጉ በቀጥታ መደወልም ሊሆን ይችላል። በኢሞ ዋትሳፕ፣ በቴሌግራም፣ በማንኛውም የሶሻል ሚዲያ አማራጮች ልታናገሩን ትችላላችሁ። አማርኛ እንዲሁም እንግሊዘኛ እና ሂሳብ የምናስተምርበት ቻናል ነው። በውስጥ መስመር ገብታችሁ መማር እና መቀየር ትችላላችሁ። አማርኛን በአጭር ጊዜ ብቻ ከሶስት ወር እስከ አራት ወር ባሉ ጊዜያት ብቻ አማርኛን ሙሉ በሙሉ ማንበብና መጻፍ እንድትችሉ የምናደርግበት ቻናል ነው። እናንተ የሚጠበቅባችሁ ራሳችሁን ዝግጁ አድርጋችሁ ለትምህርት ብቁ ትሆኑ ዘንድ መጣችሁ ማናገር ነው የሚጠበቅባችሁ። ረጋ ብለን እያንዳንዱን ፊደላትን እስከ ዓረፍተ ነገር ባጭር ጊዜ ብቻ መለወጥ ማንበብና መጻፍ የምንችልበትን ሁኔታ ያመቻች ያመቻቸንላችሁ ነው የምንገኘው። ዛሬ ይጀላችሁ የመጣሁት ደግሞ አማርኛ አጫጭር ዓረፍተ ነገርና እንዴት አድርገን ማንበብና መጻፍ እንደምንችል እንዲሁም ደግሞ ከዚህ በተጨማሪ በሕይወታችን ትልቅ ለውጥ ያመጣሉ ብዬ ያሰብኳቸው አጫጭር ጥቅስ ወይም ትምህርት አዘል ነገሮችን የጀላቸው መጣት ከመጀመሪያው ጀምራችሁ እስከ መጨረሻው ረጋ ብላችሁ ለመማር ለመከታተል ሞክሩ። ከወዲሁ አሳስቧለሁ። ቀጥታ ወደ ትምህርቱ እንሂድ። አጫጭር አረፍተ ነገሮችን ማንበብና መጻፍ። ባወራህ ባወራህ ቁጥር ቁጥር። ቁጥር ቁጥር ትናቃለህ፣ ትናቃለህ። ዝም ዝም ባልህ ቁጥር ታስፈራለህ። ብዙ ባወራ ቁጥር ትናቃለህ፣ ዝም ባልህ ቁጥር ታስፈራለህ። ስለዚህ ምን መሆን አለብህ? ማመካከለኛ ሰው ከመለፍለፍ ይልቅ ዝምታ መልሳለሁ የሚለውን ያዝ ይጠበቅብናል። ማ ን ም ና ማንምና ም ን ም ምንም ባ ል ነ በ ረ ህ ባልነበረህ ጊዜ ጊዜ አ ብሮ አብሮ የነበረህን የነበረህን አትርሳ አትርሳ ማንምና ምንም ባልነበረህ ጊዜ አብሮ የነበረህን አትርሳ። ብዙዎቻችን አንረሳም ነገር ግን ጥቂቶቻችን ደግሞ ትናንት የነበረን ህይወት ረስተን ዛሬ የተንደላቀቀ ህይወት ላይ ስለኖርን ብቻ ትላንትና አብሮ የነበረን ጓደኞቻችን ስንወድቅ አብሮ የወደቀውን ስንራብ አብሮ የተራበውን ስናለቅስ አብሮ ያለቀሰውን ጓደኞቻችን ረስተን ዛሬ እንደኛ ቢራ መጠጣት የሚችል ካልሆነ እንደኛ ውስኪ ይዞ መቅዳት የሚችል ካልሆነ ብቻ ዞር ብለን ልናየውም ልናየውም አንፈልገዋለን ወንድሞቼ እህቶቼ ይህን አይነት ነገር ከወዲሁ እናስብበት። ምክንያቱም ትናንትና አብሮን እንደኛ ስንወድቅ ስንነሳ አብሮ ሲወድቅ ሲነሳ የነበር እና ሲያለቅስ የነበረን ጓደኛ በኛ መንገድ አልፎ እንዲሄድ ጥሩ መንገድ ላይ እንዲደርስ የማድረግ ሁኔታ መስራት ይኖርብናል እንጂ እረስተ ነው የእኛን ህይወት ብቻ ልናጠቅም አይገባም። ትናንትና የእሱን ህይወት ትቶ ነው ለእኛ ይኖረልን። ትናንትና የእሱን መደሰት ጥልቶ ነው ለእኛ የተከፋልን። ስለዚህ ትናንት አብሮን ማንኛውንም ማንም እና ምንም ባልነበረን ጊዜ አብሮን የነበረን ሰው አትርሳ።

ሆን ሳይሆን ስራ ውን ስራውን ወደህ ወደህ ስራ ስራህን ስትሰራ ገንዘብ ለማግኘት ብለህ ሳይሆን ስራውን ወደህ ስራ። ብዙዎቻችን ስራችን የምንሰራው ገንዘብ ስለሚከፈልን ነው። ይ ሀቅ ነው ከኔም ጀምሮ ገንዘብ ስለሚከፈለኝ ነው ምሰራው፣ እንጂ ገንዘብ ባይከፈለኝ አልሰራም። አዎ ግልጽ ነው። ስለዚህ ማንኛውም ሰው ማንኛውም ሰው ገንዘብ ስለሚከፈለን ሳይሆን መከፈል ስላለበት ይከፈለናል። የድካማችን ልክ ገንዘብ ሊከፈለን ይገባል፣ እየተከፈለንም ነው። ነገር ግን ለገንዘቡ ብለን አይደለም እንሰራው ስራ መስራት ያለብን ወገን። አስተማሪ ከሆንክ ለአምሮህ ስራ፣ አምሮህን ለተማሪዎች ከአንተ በላይ እንዲሆኑ አድርገህ ለማስተማር ሞክር፣ ጣር። ሌላው ደግሞ ተቀጥረ ምሰራ ከሆነ ለራስህ ብለ አእምሮ በፈቀደው ልክ ስራ ኃላፊ አየኝ አላየኝ፣ የኔ አለቃ ይህን ያላየኝ ብለ መስራት ፈጽሞ የማይሆን ነገር ነው። ምክንያቱም ያን ስራ መስራት ያለበት ለራስህ አእምሮ እረፍት ይሆን ዘንድ ነው፣ እየሰራ እንድትመገብ፣ እየሰራ ቤት እንድትሰራ፣ እየሰራ ቤተሰብህ እንድታኖር ነው። እዛ ስራ ውስጥ ያለውና ይህንን ስራ ስራውን ወደን መስራት አለብን። ማንኛውም ሰው በሚሰራው ስራ ላይ ደስተኛ ሆኖ መስራት ወዶ መስራት አለበት። ካልሆነ ግን ለገንዘብ ብለን የምንሰራው ከሆነ ሰዓታችን እናጠፋለን፣ ሰዓት እንቀጣለን፣ ስራ እናበላሻለን፣ በጣም ብዙ ነገር ይጎለናል። ስለዚህ ማንኛውም ሰው ምን ማድረግ አለበት? ለገንዘብ ብሎ ሳይሆን ስራውን ጥሩ ነገር አድርጎ ለመስራት ወይም አእምሮ በፈቀደው ልክ መስራት ይጠበቅበታል ህ ይ ሙከራ ሙከራ ነው ነው ብዙ ብዙ በሞከርህ በሞከርህ ቁጥር ቁጥር ብዙ ብዙ ታገኛለህ ታገኛለህ ህይወት ሙከራ ነው። ብዙ በሞከርህ ቁጥር ብዙ ታገኛለህ። ለተቀማጭ ሰማይ ቅርቡ ነው ይባላል። ቁጭ ካልነ ሁሉም ነገር በጃችን የምንጨብጠው ጨብጦ ይመስልናል፣ ግን ባዶ ነው፣ ኪሳችን ባዶ ነው። ስለዚህ በማንኛውም ሁኔታ ላይ ሆነ ሆናችሁ ይህን ቪዲዮ የምትከታተሉ ሰዎች ሁሉ እንቅስቃሴያችሁን ካሁኑ መጀመር ይጠበቅባቸዋል። ገንዘብ ኖሮን እኮ መስራት ያቃተን ብዙዎች አለን ጎበዝ። ገንዘብ ሳይኖረን ደግሞ እየተፈተረተና እየተ እየወደቅን እየተነሳን ከእጅ ወዳፍ የምንሰራ ደግሞ ብዙዎች። ስለዚህ ማንኛውም ሰው ገንዘብ ካለ በገንዘብ እስራበት፣ ጉልበት ካለ በጉልበት እስራበት። ሲጋራ ከምታጨስ ሌላ ነገር ከምትሰራ ትንባሆ ከምትቅም አእምሮህን ንጹሕ አድርገውና እስፖርት ሰርተ ተለውጠህ አእምሮህን ለሥራ ብቻ ውሎ ልትደሰት የምትችለው በተዳረህ በኑሮህ ትክክለኛ የሥራ ሰው ስትሆን ብቻ ነው። ስለዚህ ህይወት ሙከራ ነው። ብዙ በሞከር ቁጥር ብዙ ታገኛለህ። መሞከር መሞከር አንድ ቀን እንደሚሳካ እርግጠኛ መሆን የ ቃልህ የቃልህ ባሪያ ባሪያ ከመሆን ከመሆን የዝምታ የዝምታ ንጉስ ንጉስ መሆን መሆን ይቀላል። የቃልህ ባሪያ ከመሆን የዝምታ ንጉስ መሆን ይቀላል። ቃል ገብተህ ከምትታሰር ዝም ብለህ ተከብረህ መኖር በጣም ይቀላል። ጎበዝ ቃል ምንገባው ለማንፈጽመው ነገር መሆን የለበት። ቃል ምንገባው ለማናደርገው ነገር መሆን የለበት። በተለይ ተስፋ ለምንሰጣቸው ሰዎች ሲጠብቁ ይጎዳሉ። ነገ ማድረግ የማንችለውን ነገር ከወዲሁ እንደዚህ አደርጋለሁ ብላችሁ ቃል አትግቡ። ምክንያቱም ቃል የምነት ዕዳ ነው። ቃል የእምነት ዕዳ ነው። ቃልህ ባሪያ የቃልህ ባሪያ ከመሆን የዝምታ ንጉስ መሆን ይቀላል። ይህ ማለት ነገ ይናደርግልሻለሁ ይናደርግልሃለሁ ብለህ ለሆነ ሰው ቃል ከምትገባ ወይም ለራስህም ቃል ከምትገባ ይልቅ ዝም ማለት በጣም ታላቅ ነገር ነው። ምክንያቱም ዝም ካልክ ማንም አያዳምጥህም። ዝም ካልክ ማንም አይጮህብህም። ዝም ካልክ ለማንም ቃል አልገባህም። ያምሮህም እረፍታለሁ። ነገር ግን ማድረግ እችላለሁ ብላችሁ ያሰባችሁትን ነገር፣ እጃችሁ ላይ ያለን ነገር፣ ለምታደርጉት ነገር ቃል የገባችሁትን ማንኛውም ነገር ግን ለማስጠበቅ እንዳትሞክሩ። እንደማስጠበቅ ቆሻሻ ነገር የለም ወገን። ስለዚህ ማድረግ የፈለግነውን ነገር ማድረግ አለብን። ማድረግ የማንችለውን ነገር ቃል መግባት የለብንም። ቃል ከመግባት ዝምታ ወርቅ ነው። በበግ በበግ ከ ሚ መራ ከሚመራ የአን በሳ የአን በሳ መ ን ጋ መንጋ በአን በሳ በአን በሳ የሚ መራ የሚመራ የበጎች የበጎች መ ን ጋ መንጋ የሻላልም። በበግ ከሚመራ የአንበሳ መንጋ በአንበሳ የሚመራ የበጎች መንጋ ይሻላል። ከተረዳችሁኝ፣ በበግ የሚመራ የአንበሳ መንጋ። አንበሶች ባለጉልበቶች ናቸው፣ ብዙ ነገር ማድረግ የሚችሉ ናቸው። ስብስቦቹ እንደማን ናቸው? አንበሳዎች ናቸው። የሚመሩት ግን በማን ነው? በበግ የነሱ መሪ ማን ነው? በግ። በጎች ግን የዋሃዎች ናቸው፣ ምንም ማድረግ የማይችሉ ለተኩላ የሚሰጡ ለሰው የሚበሉ በጎች ናቸው አይደለ? የሚመራቸው ግን ማን ነው? አንበሳ። የመሪ ሚና በጣም ትልቅ መሆኑን የምታየው ተዚህ ጋር ነው። የመሪ ሚና ምን ያህል ትልቅ እንደሆነ። ለህይወታችን መሪ ያስፈልገናል። ለማንኛውም ነገር መሪ ያስፈልገናል። ስለዚህ ያ መሪ የሚሆነው ግን አካል ግን ምን መሆን አለበት? በጣም አስተዋይና ታላቅ መሆን አለበት። ያ መሪ በግ ሆኖ አንበሶችን መምራት አይችልም። መሪው አንበሳ ሆኖ ግን በጎችን መምራት ይችላል። እዚህ ማንኛውም ሰው መሪውን መምረጥ ይጠበቅበታል። ቤተሰብ፣ ዛሬ ያየናቸው አጫጭር ዓረፍተ ነገሮችን እና በጣም አስተማሪና ትምህርት አዘል የሆኑ ዓረፍተ ነገሮችን ያየነው በድጋሚ ዝቻናል። አዲስ የሆናቸው ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ ለሌሎች አዳርሱ እያልን አማርኛ መጻፍ እና ማንበብ ለተቸገሩት ሁሉ በአጭር ጊዜ አማርኛን አቀላጥፎ እንዲያነቡና እንዲጽፉ እናደርጋለን። በውስጥ መስመር ሊያናግሩን እንድታናግሩ ትችላላችሁ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ